እንደ ጉዳያችን እንግባና አሁን የኤሌክትሪክ መኪኖች ባትሪ ላይ ሰው ጥንቃቄ ማድረግ ያለበት ነገር አለ። የባትሪዎቹ አይነትም ራሱን የቻለ ቻለ ልዩነት ስላለው በደንብ እንግዲህ እንዲረዱት ይሁን ሁላችሁም። ሶስታችንም ላይቭ ላይ ነው የምንገኘው በጆርናሊስት ጎሳ ብላችሁ ሰርች ማድረግ፣ ናታን ወንድም ብላችሁ ሰርች ማድረግ፣ እንዲሁ ደግሞ አዶኒያስ ካር ሪቪ ብላችሁ ከሶስቱ አንዱ ከተሳካላችሁ ወይም ከመጣላችሁ ታገኙናላችሁ ማለት ነው። ላይቭ ላይ ነው ያለ ነው። ጥያቄ እንጠይቃለን። ጥያቄውን የምጠይቀው ኔ ትንሽ ቆየት ብለን ማለት ነው ከተከታተላችሁት ውስጥ አንድ ጥያቄ እንጠይቃችኋለን ማለት ነው። እሺ አሁን ወደ ርዕሳችን ነምጣርለ አዶኒ፣ በደንብ አርገን መጀመሪያ የኤሌክትሪክ መኪና ባትሪ ምንድን ነው የሚለውን ነገር ለመኪናው ምኑ ነው የሚለውን ነገር በደንብ ግልጽ እናድርገውና ከዛም በስቴፕ በስቴፕ በደንብ አርገን ችግሮቹን ከነ መፍትሄው እያነሳ እንሄዳለን። ጥሩ የኤሌክትሪክ መኪና የመጀመሪያው ጥያቄ የኤሌክትሪክ መኪና ለመኪናው ምንድን ነው ካልን ልቡ ነው ማለት እንችላለን። የነዳጅ ተሽከርካሪ ላይ ወሳኙ ነገር ያው ከኮስት አንጻር ኢንጂኑ ከሆነ ወደ ኤሌክትሪክ መኪና ስንመጣ ደግሞ ሀይ ቮልቴጅ ባትሪው ነው። ስለዚህ ከኮስት አንጻር የነዳጅ መኪናን ሞተርና የኤሌክትሪክ መኪናን ባትሪ ልናወዳድረው እንችላለን። ከዛ በተጨማሪ የአንድ ሶስተኛውን ኦልሞስት ወይም ደግሞ አንድ አራተኛውን እንደየ መኪናው ኮስት ሊይዝ ይችላል። ከዛ በተጨማሪ የተሽከርካሪውን ክብደት በከፍተኛ ሁኔታ የሚጨምረው የኤሌክትሪክ መኪና ሃይ ቮልቴጅ ባትሪ ነው። ትልቁን ወጪ ይዛል ብለን ካሰብን ትልቅ ጥንቃቄ ልናረግለት የሚገባው እሱ ነው። የባትሪ ጤንነቱ እየታየ ነው የኤሌክትሪክ መኪና ሪሴል ቫሊዩ የሚወሰነው የነዳጅ መኪና ሞተሩን እያየን እንደምንወስነው ማለት ነው። ሶ የኤሌክትሪክ መኪና ባትሪ የምንንከባከብባቸውን መንገዶች ኦልሞስት አንድ ሰባት የሚሆኑ ነጥቦችን ቀለል ቀለል አድርገን ሜንሽን እናደርጋለን። እርግጥ በጣም ብዙ የምንንከባከብባቸው መንገዶች አሉ። አጠር አጠር እያደረግን ሜንሽን እያደረግና በትንሹ እናብራረዋለን። አንደኛው ቀጥታ ለአካባቢ ለአንቤት ቴምፕሬቸር ወይም ደግሞ ለአካባቢ ሙቀት ኤክስፖዝድ የሚሆንበትን መንገድ መቀነስ ነው አንደኛው ከፀሐይ መከለል የሚለው ማለት ነው ሶ ኤሌክትሪክ መኪኖች ባይ ዲፎልት ሁለት ኦፕሬሽናል ሂት አላቸው ወይም ደግሞ የስራ ሙቀት የምንለው ማለት ነው የመጀመሪያው ዲስቻርጅ ሲያደርጉ ወይም ሲነዱ ያላቸው ሙቀት ሁለተኛው ደግሞ ቆሞ ቻርጅ ሲደረጉ ሶ ቻርጅንግ እና ዲስቻርጅንግ ብለን ልለያቸው እንችላለን ከዛ በተጨማሪ አምቤንት ቴምፕሬቸር ላይ የሚኖረው ሂት የኤሌክትሪክ መኪናን የሃይ ቮልቴጅ ባትሪ ቴምፕሬቸር እና ኦቨርኦል የቬክል ቴምፕሬቸር ስለሚጨምር ቴምፕሬቸር ምንን ይፈጥራል? ኦክሲዴሽንን ይፈጥራል። ባጭሩ ኦክሲዴሽን ማለት ማቴሪያሎች ከኦክሲጅን ጋር የሚሰሩት ቦንድ ማለት ነው። ስለዚህ በምሳሌ ለማስረዳት ያክል ኦክሲዴሽን ምን ይፈጥራል የምትለውን በቀላል ማቴሪያል እናስረዳ። የሁላችንም ቤት ውስጥ የፕላስቲክ ሳፋዎች አሉ። እነዚህ የፕላስቲክ ሳፋዎች ሃይድሮካርበን ናቸው። ምን ማለት ነው? የሃይድሮጅን እና የካርቦን ቦንድ ነው ማለት ነው። ስለዚህ ይህ ሃይድሮካርበን ኦክሲዳይዝ ሲያደርግ ምን ይሆናል? ሃይድሮጅን ከኦክሲጅን ጋር ሃይድሮጅን ሃይድሮጅን ከኦክሲጅን ጋር ካርቦን ከኦክሲጅን ጋር ቦንድ ይሰራና በሁለቱ መካከል ያለው ቦንድ ይለያያል። ያ ማለት ሃይድሮካርበን ያለውን ካራክተር የፕላስቲክ ካራክተር እንዲያጣና እናቶቻችን ያንን ሳፋዋን ሲሉን ረጅም ሰዓት ፀሐይ ላይ ተንቃቅቶ በቀናት ጊዜ የኦክሲዴሽን ሬቱ ከፍ ይልና ልክ ስናነሳው እንደ ሸክላ ሰብር ይላል። እጃችን ላይ ኦክሲዳይዝድ ሆነ ማለት ነው። ይህንን ምሳሌ ወደ ሊቲየም አየን ወይም ወደ ሊቲየም አይረን ፎስፌት ባትሪ እናምጣው። ሊቲየም አየን ከኦክሲጅን ጋር ቦንድ ሲሰራ ኤሌክትሮን የመቀበል አቅሙን ነው የሚያጣው፣ ማለት ኢነርጂ ላዩ ላይ የማጣበቅ አቅምን አንድ ፕላስተር ልጭ መሬት ላይ በጥለው አዋራስቦ ይነሳል። ከዛ በኋላ መልሶ አንድ ነገር ላይ ለመለጠፍ አስቸጋሪ ነው። የኤሌክትሪክ መኪና ሊቲየም አየን ባትሪ ወይም ሊቲየም አየን ፎስፌት ባትሪ ኦክሲዳይዝድ ሆነ ማለት ኤሌክትሮን ወይም ኢነርጂ ላዩ ላይ የማጣበቅ አቅሙን አጣ ማለት ነው። ቲስ ኢስ ደ ፖይንት። ኦክሲዳይዝ እንዲያደርግ የሚያደርገው ወሳኙ ነገር ኦፕሬሽናል ሂት ፕላስ አምቢየን ቴምፕሬቸር ላይ ያለ ሂት ነው። ባይ ዲፎልት ኦፕሬሽናል ሂቱ በጣም ከፍተኛ ነው። ስለዚህ ማኒፋክቸረሩ ምን ሰራለት? ፋን ሰራለት። ድዋልም ሲንግልም ፋን አድርገው ሰርተውላቸዋል። ለኩሊንግ ፋን ማለት ነው። ሶ በኩሊንግ ፋን ብቻ ሊቀዘቀዝ ስለማይችል ኢትኒስ ዳይናሚክ ፎርስ ያለው ኤር ይፈልጋል ማለት በኤሮዳይናሚክ የሚመጣው ስትነዳ ያለው። ስለዚህ ስትነዳ አንተ ሰንጥቀ የምታልፈው አየር ባይዲፎልት ሂት ኤክስቼንጅ ለመስራት ወይም ለማቀዝቀዝ ያገለግላል። ፕላስ ኢፊሽንት የሆነ ኩሊንግ መፍጠር ይችላል። ኩሊንግ ሲስተም ላይ ዲፎልት ወይም ደግሞ ችግር ከሌለ ማለት ነው። ቆሞ ባለበት ሁኔታ ላይ የቻርጂንግ ወይም ደግሞ ኤሌክትሮን በምትመግበው ሰዓት፣ ቻርጅ በምትሰካው ሰዓት የሚፈጠረውን ኦፕሬሽናል ሂት መቋቋም የምትችለው ተጨማሪ ሂት ባለመፍጠር ማለትም ቻርጅህን ስታረግ ሼድ በመገንባት። በዚህ አጋጣሚ ኢትዮ ቴሌኮም የገነባቸው ቻርጀሮች ቦሌ ላይ ያሉት ሼድ ቢገነባላቸው የተሻለ ነው። ምክንያቱም ዲሲ ፋስት ቻርጅ ሃይ የሆነ ኦፕሬሽናል ሂት ይፈጥራል። እዚህ ላይም ማንሳት ያለብን ነገሮች በተለይ ዲሲ ፋስት ቻርጅ ላይ ካነሳ ነው አይቀር መኪናው እንደምታ ቀጥታ ቻርጅ የሚያደረግ ሰዋለን ባድ ቦታ ስላገኘ ቀጥታ ፋስት ቻርጅ የሚያደርጉ ሰው አለ። አንደኛ ሼድ የላቸውም እዛ ቦታ ላይ ሁለተኛ ዲሲ ፋስት ቻርጅ ዝም ብለን ራሱ ቻርጅ በምናደርግበት ቀዝቅዘው ራሱ ቻርጅ በምናደርግበት ጊዜ ባትሪ ራሱን የቻል ቴምፕሬቸሩን ይጨምራል። ይሄ ነገር መታወቅ አለበት። በኋላ ላይ በደንብ በቻርጅ ምክንያት የሚመጣውን ሂት እናበርዳለን። ስለዚህ በተቻለ መጠን እዛው ላይ ቢያንስ አስር ደቂቃ አስራ አምስት ደቂቃ ከደረሱ በኋላ ትንሽ መኪናው ቢቆም ና ቻርጅ ሳያረግ ትንሽ ደቂቃ ቢቆይ በኋላ ላይ ቴምፕሬቸሩ ላይ ያሉትን ነገሮች ተጽዕኖ ይቀንሳል ብዬ አስባለሁ። ስለዚህ በአብዛኛው ቤታች ውስጥ በተገጣጣሚ የሚሰሩ ትንንሽ ሼዶችን መገንባት ይቻላል። በአጭሩ ግን ኤሌክትሪክ መኪናችን ፀሐይ ላይ አታንቃቁት ነው ነጥቡ። ባለፈው ጠቅሻለሁ። ሊቲየም አየን ላይ ሲሆን ደግሞ ይብሳል። ሊቲየም አይረን ፎስፌት ይሻላል፣ እንዲ ኦፕሬሽናል ቴምፕሬቸሩ ዝቅ ይላል። አንደኛው ይሄኛው ነው ለአምቤንት እንትን እዚህ ላይ ግን ማንሳት ያለብን አሁን ሰዎቹ ሊቴማይን እና ሊቴማይን ፎስፌት መኪኖችን ትንሽ ኤግዛምፕል ራሱ የምንሰጣቸው ጥሩ ይመስለኛል። ለምሳሌ አሁን ሊቴማይን ፎስፌት የምንላቸው በብዛት የምናገኘው የቢዋይዲ ምርት የሆኑ መኪኖች ላይ ነው። ልክ ነው። የቢዋይዲ መኪኖች ላይ እሱ ላይ በብዛት ሊቴማይን ፎስፌቶችን እናገኛለን። አንዳንዶቹ ደግሞ ከቻይና የሚመጡ ሆነው ትልልቅ ብራንድ ስም ያላቸው እነ ቮልክስቫገን አይዲ የአይዲ መኪኖችም ሌሎችን በምናይበት ጊዜ ተርናሪ ሊቴማይን ነው የሚጠቀሙት። ሌሎች ደግሞ አይተናል፣ ኤንኤምሲ ባስሪ የሚጠቀሙ አሉ። ስለዚህ እነሱ እነሱን ነገሮች መጀመሪያ ሲገዙ በተቻለ መጠን ገብቶ ሰርች ማድረግ ነው። ማንኛውም ግን እነዚህ የባትሪ አይነቶች ሁሉም የየራሳቸው ሳይድ ኢፌክትና ጥሩ ጎን አላቸው። ሶስቱም በደንብ ለይተው ማወቅ አለባቸው። ምክንያቱም የሚገለገሉበት ስፍራ ቦታ ሀገር ሊሆን ይችላል እንደየ ሀገሩ የራሱ የሆነ ተጽዕኖ አለው ብዬ አስባለሁ። እሱ ላይ በደንብ ጥንቃቄ ማድረግ አለባቸው። አሁን ሀገራችን ላይ ሁለቱ በስፋት ይገኛሉ። አይደለም ምናልባት የማናገኘው ኤንኤምሲ የሚባለው የቴስላ መኪኖች ላይ በብዛት ያለው ኒኬል ማንጋኔስ ኮባልት የሚባለው እሱ ብዙ ጊዜ ላናገኘው እንችላለን፣ መኪኖቹ በብዛት ስለሌሉ እንጂ፣ አዮንና አይረን በብዛት አለ። ከሁለቱ የትኛው ለሀገራችን ይመቻል የሚለው ነገር በጣም አነጋጋሪ ጉዳይ ከሁለቱ የትኛው በደንብ ብዙ አመት ይኖራል፣ የትኛው ፐርፎርማንስ አለው። አሁን ሰው እንደ ፍላጎት ነው አይደል። መኪናው ሪሜ እንዲኖረው የሚፈልግ ከሆነ መምረጥ ያለበት የባትሪ አይነት አለ። ደግሞ ፐርፎርማንስ እንዲኖረው ካስፈለገ ከፈለገ ደግሞ መምረጥ ያለበት አለ አይደለ። ልክ እንደነ ዲኤምአይ እና ዲኤምፒ እንደሚባሉት እዚህ ፕለጊን ሃይብሪዶች ላይ ልዩነቱ ብዙ ጊዜ ሰው አይገባውም አይደል። እነሱ ላይ ምናልባት የፐርፎርማንስ እና የኢንቴሊጀንስ ግን ይሄኛው ነው። ወደ ባትሪ በምንመጣበት ጊዜ እንዳለ ነው በቃ። የባትሪዎቹ ባህሪ ትንሽ ልዩነት አለው የሚለውን ነገር በደንብ እሱም መለየት አለባቸው ነው። ለአገልግሎቱ የሚጠቀሙበት ምንድን ነው የሚለውን ነገር እዛ ላይ በደንብ መነሳት አለበት። እሺ። ሶ ሁለተኛውን ነጥብ ወደ ማንሳት እንሂድ። የመጀመሪያው ሀይ ቴምፕሬቸር ላይ ኤክስፖዝድ እንዳይሆን በቆመበት ፓርክ ሲሆን ለሀይ ቴምፕሬቸር ወይም ላይለኛ ሙቀት ኤክስፖዝድ እንዳይሆን ማድረግ ነው ብለናል። ሁለተኛው ነጥብ ምንድነው? ያው ሁላችንም የምናውቃት 20 80 ህግ ትባላለች። ግን እንደ የማኒፋክቸረሩ ይለያያል። ሊቲየም አይረን ፎስፌት ሲኖራችሁ ከ20 እስከ መቶ ብታደረጉት ችግር የለውም ሊቲየም አየን ሲኖራችሁ ከ20 እስከ 80 10 90 ማኒፋክቸረራችሁ ያወጣውን ስፔሲፊኬሽን ጠብቁለት አውቶሞቲቭ ኮንሰልታቶች ይህን ለመናገር ነው፣ ቢሮ ከፍተን ቁጫሉ ያንን ማማከር ይቻላል። እዚህ ላይ ሰፊ ማብራሪያ ስለማይጠይቅ ነው ማንዋላቸውን አይተው ማወቅ ይችላሉ። ከመኪና ጋር የሚመጣው ማንዋል አይተው በቀላሉ መለየት ይችላሉ። መኪናው ምን ያህል እስከ ስንት ይጠቀማል የሚለውን ነገሮች 28 ነው ወይ ደግሞ ያን ያህልም ብዙ እስከ 30 የሚፈቅዱ አሉ አይደል? ስለዚህ እሷን ነገሮች በብዛት ቢያት ተገቢ ነው ያስባል። ግን ፐርፐዙ ምክንያቱ ግን መታወቅ አለበት። ሰው በደንብ ሪዝኑ ምንድን ነው? አት ኤክስትሪም ሌቭል ኦፍ ኤሌክትሮን እንቅስቃሴ ወደ 100 ፐርሰንት ስትደርስ የኤሌክትሮኖች እንቅስቃሴ ሞር እየጨመረ ነው የሚመጣው እና አንድ ነገር ኤክስትሪምሊ ቡስት ስታደርገው የሚፈጠረው ያቺ ኦፕሬሽናል እሷን አቮይድ ማድረግ ከዛ ደግሞ በዲስቻርጅ ምክንያት መልሰ የምትቀሰቀሰውን ኤሌክትሮን እንዳታጣ ያ መኪናው የመኪናው ባትሪ ከዚህ ከኩሊንግ ሲስተም ጋርም ይያያዛል። አደለ ያው አንዳንዶቹ በኩላንት የሚቀዘቅዙ ይኖራሉ። ቅድም እንዳልከው ደግሞ ሀገራችን የሚገኙት በብዛት በፋን የሚሰሩና ኤሮዳይናሚክስ የሚጠቀሙ ናቸው በብዛት፣ እና ከዛ ጋር ከተያያዘ ሂትና አንድ ሰው ሰውነት ውስጥ በጣም ሎ ብለድ ፕሬዥር ኖሮት በሰውነት ውስጥ ጥሩ የደም ዝውውር ሊያደርግ አይችልም። ከፍተኛ የደም ፕሬዥር ኖሮት ደግሞ ሰውነት ውስጥ ጤናማ የሆነ የብለድ ሰርኩሌሽን ሊያደርግ አይችልም። ስለዚህ ኤሌክትሮኑን እንደ ደማችን እኛ ሰውነት ውስጥ እንዳለው ደም ውሰዱትና ቱ ኤክስትሪም ሌቭልም ስታደርገውም ቱ ዘ ሚኒማም ሌቭልም ስታደርገው ጉዳት አለው። ሰው ባላንስ እንጠብቅለት ነው። ኦፕሬሽናል ቻርጅ ሳይክል የምንላት ነች። አንድ ጊዜ ቻርጅ ሳይክል 20 80 ሊሆን ይችላል፣ 10 90 ሊሆን ይችላል፣ 20 80 ሊሆን ይችላል። ስፔሲፊኬሽኑን ማየት ይጠይቃል። ለአንዱ መኪና ህግ ለአንደኛው አይሰራም። ተመሳሳይ ሞዴል ካሌላችሁ በቃል። ሶ ወደ ሶስተኛው ነጥብ እንለፍ። ሶስተኛው ነጥብ ፋስት ቻርጅንና ዲሲ ፋስት ቻርጅንና ሌቭል ዋንን ለፐርማነንት ዩዝ መጠቀምን አቮይድ ማድረግ ወይም ማስወገድ ነው። ይሄን ነገር በደንብ ሊሰመርበት ይገባል። ያው እንደምታውቀው አዶኒ ፐርፐዛቸው ምንድን ነው? እነዚህ እንትኖች ቻርጀሮች ኢመርጀንሲ ነው፣ ለኢመርጀንሲ የሚመጡ ናቸው እንጂ ሁሌ የምንጠቀምበት አይደለም። ነገር ታሳቢ ማድረግ አለበት። ሰው መኪናው ሲገዛ አንዳንድ ቦታ ላይ ደብልቱንም ፋስት ቻርጀር እየተባለ ሲሸጥ ሰምተናል። ያው ማርኬቲንግ ወርድ ነው ባጭሩ። እኔ እኛም የሚገርም ነገር በኮንሰልቲንግ ኦፊሳችን ቻርጀር እናቀርባለን። ቴስት አድርገን ባለፈው ሜንሽን አድርገናል ቤስት የሚባለውን ቻርጀር በቴስት ሪዛልት እናቀርባለን። ሰዎች ይሄ ፋስት ነው ሲሉን፣ አይደለም ፋስት አይደለም። ፋስት ዊክናት አፎርድ ኢንስቲትዩሽን አይደለንም እኛ ዩመስ ቢ ኢንስቲትዩሽንስ። ሪፌዝ ሊኖር ይገባል፣ ትራንስፎርመር ሊኖር ይገባል። በአንዳንዶቹ ስፔሲፊኬሽኖች ደግሞ ለተከላ የሆነው ያኛው ፋስት ዲሲ የሚባለው ነው። ዲሲ ፋስት ቻርጅ ኢስ ኦልሞስት ሉክ ላይክ ፍሪጅ ነው የሚያክለው። እንደ አንዳንዶቹ አዳዲስ ቴክኖሎጂዎች ከ60 ኪሎ ምናምን ኖሯቸው ግድግዳ ላይ ዎል ማውንትድ የሚሆኑ ቻርጀሮች መጥተዋል። ግን ባጭሩ ነጥቡ ምንድን ነው? ኢትስ ኖት ፋስት ቻርጅ። ሌቭልቱ ፋስት ቻርጅ አይደለም። ፋስት ከሚለው ወርድ ይልቅ ሌቭልቱ የሚለውን ወርድ መጠቀም ጥሩ ነው። ምክንያቱም ሌቭል ዋን አለ፣ ከመኪናው ጋር አብሮ ይመጣል፣ መኪና ውስጥ ይቀመጣል። አት ኤኒ ፖይንት እንደ ስኮርት ጎማ መኪና ውስጥ ይዘነው እንንቀሳቀሳለን፣ ችግር ሲፈጠር አውጥተን እንጠቀመዋለን። ዲሲ ፋስት ቻርጅ ደግሞ ኢንስቲቱሽኖች የሚያዘጋጁልን ወይም ቻርጅ ስቴሽኖች የሚያዘጋጁልን ቻርጅ ነው። ሶ እነዛ ቦታዎች ላይ የምንጠቀመው አትሰርቴን ኢመርጀንሲ ኬዝ ነው፣ ሁሌ አይደለም፣ ፐርማነንት የምንጠቀመው ቤታችን ያለ ሌቭል ቱ ቻርጀር ነው። 7.2 ኪሎ 32 አምፒር አድጀስተብል ሲሆን ሌላ ሴፍቲ ፊቸሩ ምናምን እንደተጠበቀ ማለት ነው። ሶ እነዚህ ነገሮች ለፐርማነንት ዩዝነታቸውን አቮይድ ስናደርግ አትጠቀሙ አደለም። ኢመርጀንሲ ላይ ከሆናችሁ ከከተማ ልትወጡ ከሆነ አስቸኳይ እኔ አዋሳ ሆኜ ጎስሽ ድረስልኝ አዋሳ ነኝ ብልህ ከአዲስ አበባ ቶሎ ብለህ ሄደህ ሰርቲ ሚኒት ኦር ቶኒ ሚኒት መኪናህን ፉል ታደርግና ወደ እኔ መሮጥ ትጀምራለህ። እኔ ጋር ከመጣህ በኋላ ብትቸገር እኔ ቤት ውስጥ ባለ ሁለት 2 ቮልት ሰክቼ ከመኪና ውስጥ ሌቭል ዋን ቻርጀር አወጣና ቻርጅ አደርግልሃለሁ። ቻርጀርህን ይዘው ትመለሳለህ። ከዛ ውጭ ፐርማነንት ዩዝ ግን ሁለቱን የምትጠቀም ከሆነ የባትሪህን ኦክሲዴሽን ሬት በጣም በከፍተኛ ደረጃ እየጨመርከው ነው ምትመጣ፣ አራተኛ ነጥብ እንግባ፣ አይደል? አዎ፣ እንገባለን። እስቲ የተወሰነ ማስታወቂያ እንስማ፣ ና አይሻልም? እንደዛ እናደርግ። በኋላ ላለመቻ ኮል። አድማጮቻችን፣ እያዳመጣችሁ የምትገኙት እንግዲህ በጄ ኤፍ ኤም 106.7 ላይ ሁል ጊዜ በዚህ ሰዓት የሚቀርብላችሁን ፕሮግራም ጄ አውቶሞቲቭ የተባለውን ስለ መኪና ነው እየሰማችሁ የምትገኙት። ስለዚህ አብርሃም ስዩምና ማስታወቂያ ሰምተን ተመልሰን እንገናኛለን። ጊዜ ጊዜን ሲተካ ልምድ ልምድን ሲለካ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 ይደውሉ አብርሃም ስዩ የክሪቴክ ወኪል። ቤንዚን ወጪ እና የትራንስፖርት ሰልፍ ሰልችቶታል? መኪና በብድር ለመግዛት ፈልገው ቅድመ ክፍያ ጎሎታል። እንግዲያውስ በርካታ ኢትዮጵያውያን በመኪና እቁብ በቀላሉ የኤሌክትሪክ መኪና ባለቤት የሚሆኑበት ምርጥ እድል በዘርፉ ፈርቀዳጅ የሆነው ኢትዮጵያ ቴክኖሎጂ ይዞልዎት ቀርበዋል። የመመዝገቢያ 890 ብር በመክፈልና በቀን ከ292 ብር ጀምሮ በመቆጠብ በየወሩ በሚወጣ እጣ የመኪና ባለቤት ይሁኑ። በተጨማሪም በጋራ በመሆን የመኪና ባለቤት የሚሆኑበት ዝቅተኛ አከፋፈል አመቻችተንልዎታል። ለምናቀርባቸው መኪናዎች የተሟላ መለዋወጫ ከትገናና ፈጣን የኤሌክትሪክ መኪና ቻርጂንግ አገልግሎት ጋር አዘጋጅተንለውታል። መኪናውን ሳይረከቡ በዝግ አካውንት የቆጠቡት ብር አይንቀሳቀስም። የመጀመሪያ ዙር ምዝገባ እየተጠናቀቀ ስለሆነ ፈጥነው ይመዝገቡ። ምዝገባውን በዌብሳይታችን ugmfund.com ወይም በሞባይል አፕሊኬሽናችን በማከናወን ክፍያውን በሲቢኢ እና ቴሌብር መክፈል ይችላሉ። አድራሻችን አምባሳደር ሲኒማ ፊት ለፊት ከመከላከያ መስሪያ ቤት አጠገብ ወይም ቦሌ መድሃኒአለም ሞል ሰባተኛ ፎቅ ለበለጠ መረጃ በጥሪ ማዕከል ስልክ 8022 ወይም 09 0775888888 ይደውሉ ዩቶፒያ ቴክኖሎጂ ህልሞን እውን ማድረግ እውነት ነው ጄ አውቶሞቲቭ ነው ተመልሰን መተናል ይህ ደግሞ ጆርናሊስት ጎሳ ነው አይደል እንዴ ድምፁ ይለያል አዶንያስ አብርሃና ናታን ወንድም አብረዋል ቅድም እያሳቃችሁ ነበርና እንትን በ19 ዓመቱ ውድድር ገብቶ ፈተና ደረሰብኝ ብሎ አቋረጠው ነው ምናምን እያልክ ነበር አዲሱ ሊዊስ ሃሚልተን ከፎርሙላ ዋን መውጣቱን ተከትሎ እሱን የተካው የ19 ዓመት የፎርሙላ ዋን የመርሴዲስ ፔትሮናስ ኤምጂ ቲም ተወዳዳሪ ነው እና አንድ ትዊት ፋይናል ፈተና ጋር ገጠመ፣ ቢሬሱ ምን ላርግ የሚል አንድ ትዊት አየና፣ አዶኒያስ ጋር እየሳቅ ነበር። እኔ የዚህ ልጅ ክላስ ሜት በሆን ምን አደርግ ነበር የሚለውን እያወራ አዶኒያ አሳይመንት ትሰራለት ነበር ብሏል። በተለይ የፌራሪ ቢሆን እኔ ሰናለን ነበር። ሜርሴዲስ ግን ያው አንተን ነው ይመለከት። እኔ እውነቱን ለመናገር ቦርሳ መያዙን መርጣለሁ። አትሊስት ቦርሳ ያዥ በሚለው ቪአይፒ ትኬት እናገኛለን እያስባለሁ ግን በጣም ጎበዝ ነው። ያደነቅኩት ነገር በ19 ዓመት የፎርሙላ ዋን ሬስ አቺቭ ማድረግ ማለት ከዛ በፊት የፎርሙላዋን ላይ ለመድረስ የሚካሄዱትን ፕሮሰሶች አዶን ይታቃቸዋል በሚገባ በሚገባ ከልጅነታቸው ነው ከልጅነታቸው፣ በተለይ ጎካርት የሚባለውን ከሰባት ዓመት ስምንት ዓመት ጀምሮ ነው አቅማቸውን እየገነቡ እየገነቡ እየገነቡ መጥተው እዚህ ላይ ሚደርሱት። በተለይ እድል መስጠታቸው ራሱ በጣም ትልቅ ነገር ነው፣ አይደለ? ያለፈው ሳምንት ግን አንድ ሳምንት እዚህ ፕሮግራም አልነበረም፣ በዛ ምክንያት አልፈነዋል። አዎ የቻይናው ውድድር ነበር። እንግዲህ የቻይና ትንሽ አጨቃጫቂ ነበር ትንሽ አጨቃጫቂ ነበር። አዎ እኔ ትንሽ ልብኝ ሰቅሎት ነበር ነው የሚባለው። ሉዊስ ፌራሪ በቃ ዘንድሮ እንኳን ቢያንስ አለፈልን ብለን ነበረ፣ ነገር ግን አሎ ነው። እንግዲህ እኔ ብያለሁ የፒት ክሯችሁን ሳታስተካክሉ እናንተ እያልኩ ላውራ እንጂ ፌራሪ ቲም የፒት ክሯችሁን ሳታስተካክሉ ወደ ሬስትራክ። እኔ እንጃ የታየር ስትራቴጂ የሚያቅ አይመስለኝም ምክንያቱም ሬኒ እንትን ላይ ሶፍት ታይር ምትመርጥ ከሆነ ደብል ፒት፣ እንደ መርሴዲስ ደብል ፒት ይቅርና ቦታስንና ሀሚልተንን አከታትሎ እንዳስገባው ይቅርና ሲንግል ፒት ራሱ እየቻሉ አደለም። እሱ የፌራሪ ትንሽ የሚታወቅ ያቺ ትንሽ አለች የሆነ ነገር ማ ተሰርቶባቸው ነው እንጂ ምክንያት እንደዚህ ብላችሁ ነው ሪዝን የምትሰጡት። ግን ምንድን ነው የሁለት ቲሞች ክሽክሽ እንዳናደረገው፣ ምክንያቱም ሬድ ቡሎች መሀል ቁጭ ብሎ እያዩን ነው። እና ባጭሩ ምንድን ነው ቻርልስ ሌክለርክ የተሻለ ፐርፎርም ማድረግ እየቻለ የያዘው ቲሙ ነው። ሉዊዝ ሀሚልተን እዛ ሲገባ በጣም ፐርፎርማንሱ ይወርዳል ተብሎ ይታመናል። አሁንም እንደተጸጸተ እናምናለን። ያው እሱንም በአንድ በኩል እናምናለን። ምክንያቱም ሰባስቲያን ቬታል ታስታውሳለህ፣ ከፌራሪክ መግባቱ በፊት የነበረው ግጥም ያለ ጸጉር ነበር። ከፌራሪክ ሲወጣ ራሰ እቺን ኮት የዛሬ እኔ ኢንስታግራም ላይ ገብቼ እቺን ፓርት ከት አደርጋት እና በአዶኒ ኮት ነው ፖስት የማደርገው በሚገባው ምክንያቱም ፌራሪ የሚታወቅበት ነገር ነው። ነገር ግን ሌጀንደሪ ቲም ነው። የሆነ ጊዜ ላይ ትንንሽ ነገሮች ከተስተካከሉ ምንም የሚያግደው ነገር የለም። እስቲ ከዚህ ክርክራችሁ መሀል ልግባና እንዳትያያዙ እየፈሯችሁ ነገታችሁ እና ጥሩ ነው። ዞሮ ዞሮ አንድ ጥያቄ ትጠይቃቸው ስ ቅድም ስትልኝ የነበረ ጥያቄ አለ። ከዛም የሚያሻልም ነው ካርዱን እዚሁ እጃችን ላይ ይዘነዋል። ላይቭ ላይ ቢሆን እዚሁ በአዶኒያስ አብርሃ በጆርናሊስት ጎሳ እና በናታን ወንድም የቲክቶክ ፔጅ እየገባቸው አንድ ላይ ነው ላይቭ የገባ ነው። እዚሁ ላይቭ ላይ መልሱን ላሳወቀን ወይ በቴክስት 0944 72 1272 ላይ ቴክስት ያድርጉ። ስለዚህ አሁን ጠይቃቸው ጥያቄ ለሰባት ጊዜ በተከታታይ ወርልድ ሻምፒዮንሺፕ ኦፍ ፎርሙላ ዋን ያሸነፈው ማን ነው? በጣም የመጨረሻ ቀላል ጥያቄ ነው ያደረግ ነውየሚከታተል ሰው ከሆነየሚከታተል ሰው ሲያልፍ ያየ እንኳን እንደው ፍንጭ መስጠት አይሆነብኝም እንጂ ቢግሻክ፣ የባስኬትቦል ተጫዋቹ በጣም የምትወደው ስፖርት ምንድን ነው ሲባል የዛን ምንድነው ተወዳዳሪ ስም ጠርቷል። የፎርሙላዋንን ስም እንደ መጥራት፣ ፎርሙላዋን ትራክ ላይ ሆኖ እኔ ፎርሙላዋን ወዳለሁ እንደማለት። የፎርሙላዋን ተወዳዳሪውን ስም ጠቅሷል። እቺ ፍንጭቱ ናችሁና ትግስ ያድርጉት። ዞሮ ዞሮ እናስለምዳቸዋለን ብዬ አስባለሁ። ምክንያቱም ገና እንግዳ ነው። እንደዚህ አይነት ፕሮግራሞች የሉም ኢትዮጵያ ውስጥ ከዚህ በፊት የተለመደ ነበር የመኪና ውድድር። ወደፊት በነገራችን ላይ ለፎርሙላዋን ፕሪዲክሽኖች ትንበያዎች እንሰጣለን ማብራሪያ እንሰጣለን ትንተና እንሰጣለን የተወዳዳሪዎችን ስህተት እናብራራለን የቲሞችን የኢንጂነሪንግና የፒት ክሩ ስህተቶችን እንተነትናለን በትክክል ዞሮ ዞሮ ደስ የሚል ፕሮግራም ነበረ ያሉት የውድድር ፕሮግራሞች ደስ ይላሉ ግንጠቅለን ብናያት አሁን የቻይናውን ግራንድ ፕሪ ላይ ትንሽ አስተያየት ሰጥ እንትኗ ላይ በወቅቱ የነግበረው ችግር ምንድን ነው? አንድ ማክስም ወደ ሬድ ቡል ላይ ያለውን ነገር ኦልሬዲ ያጠናከረበት ሁኔታ ከቲሙ ጋር የተግባባበት ሁኔታ ስለሆነ ጥሩ ፐርፎርማንሶች ነበሩ። ከዛ በተጨማሪ ራዲካል ለውጥ የተደረገበት ጊዜ ስለነበረ በፊት የነበሩት ሪዛልቶች እንድትጠበቁ አልቆዩም። ያውም እነዛ ነገሮች ደግሞ አጨቃጫቅ ሆኗል። ኢኒዌይስ ወደ ስለዚህ ሰዓታችን ሳናስበው እየሄደ ነው። ስለዚህ ስፖንሰራችንን እናስተዋውቅ። አብርሃም ስዩም እጅግ አድርገን እናመሰግናለን። የክሪቴክ ኦሪጂናል የሆኑ መለዋጫዎችን የምትፈልጉ ከሆነ በተለይ ጋራንቲ ይሰጣችኋል። ከጄኤፍኤም የመጣ ነው ካላችሁ ደግሞ ሁለት ፐርሰንት ቅናሽ ይደረግላቸዋል። አላቂ እቃዎችም ቢሆኑ አብርሃም ስዩም ለነዛ አላቂ እቃዎች ማለቅ ካለባቸው በፊት የሚያልቁባቸው ከሆነ ይቀይርላቸዋል ወይም ብራቸውን ይመልስላቸዋል ማለት ነው ሄዳችሁ ብቻ ከጂኤፍኤም ነው የመጣ ነው ማለት ብቻ ነው የሚጠበቅባችሁ ስማችንን ስትጠሩ ብቻ ሁለት ፐርሰንት ቅናሽ ታገኛላችሁ ከተዋዋላችሁበት ገንዘብ ላይ ማለት ነው ዞሮ ዞሮ ግን ጥሩ ሀሳቦችን እያነሳን ነበረ ሌላኛው ስፖንሰራችንም በደንብ እናነሳዋለን። የኢትዮጵያ ቴክኖሎጂ ጅግ አርገ እናመሰግናለን። በብድር አዳዲስ እንግዲህ የኤሌክትሪክ መኪናዎችን እያስረከቡ ነው የሚገኙት። በጣም ጥሩ ስራ እየሰሩ ነው የሚገኙት። በተለይ በብዛት እኛ ሀገር ውስጥ ይታወቃል መኪና የሚገዛው በብድር ስለሆነ ማለት ነው። ይሄ ጥሩ እድል ነው እድሉም ከተገኘ ሰው የቆጠበ መኪና ማግኘት ከቻለ ራሱ በጣም ትልቅ ነገር ነው። ዞሮ ዞሮ እነሱን ማግኘት ከፈለጋችሁ 822 ብላችሁ መደወል ችላላችሁ። በተረፈ ግን በተጨማሪ በ0975 80 80 80 ደውላችሁ ልታገኟቸው ትችላላችሁ ማለት ነው። አምስት ደቂቃ አለን በዚህ አምስት ደቂቃ ውስጥ ጠቅልለን እንውጣ። እየጀምር ነው ነው ወደ ኋላ መሀል ላይ የፎርሙላ ርዕስ ስለገባ ነው። ስለዚህ እስካሁን ድረስ ሶስት ነጥቦችን አንስተናል እንዴት የኤሌክትሪክ መኪናችንና ሀይ ቮልቴጅ ባትሪ መጠበቅ እንችላለን የሚለውን ማለት ነው። ከዛ በተጨማሪ አራተኛ ነጥብ የምናነሳው ቅድም ሌቭሏን ና ዲሲ ፋስት ቻርጅን ለቴምፖራሪ ዩዝ ብቻ ነው እንጂ ለፐርማነንት ዩዝ አትጠቀሙ፣ ለሁሌ አትጠቀሙ የሚለውን ነጥብ አንስተናል። አራተኛው ደግሞ አንደር ፕሮቴክሽን የፕሮቴክሽን ሌቭሉ ዝቅ ያለና ኳሊቲ ያልሆነ ቻርጀር መጠቀም የሚፈጥረው ችግር ነው። የባለፉት ሳምንቶች ላይ ይህን ነጥብ በሰፊው አንስተነዋል። ለሰፊው ማብራሪያ እንግዲህ ሊደውሉልን ይችላሉ ብዬ አስባለሁ። ወደ አምስተኛውም ነጥብ እንሂድ ካለን ጊዜ እጥረት አንጻር ሎካል ሰርቪስ የምንላቸውን ስኬጁልድ ሰርቪሶችን ስኬጁልድ ሰርቪሶችን በመጠበቅ እና ደግሞ ሶፍትዌር አፕዴቶችን በአግባቡ በመጠበቅ ቤሜሳችንን የባትሪ ማኔጅመንት ሲስተም የሚሰራውን ዲቫይስ ፕሮቴክት በማድረግ ከዛ በተጨማሪ ተሽከርካሪው የኩሊንግ ሲስተም ላይ ኤኒ ዲፌክት ቢደርስበት እና ያን ሚስኮሚኒኬት ቢያደርግ ችግሩ እንደደረሰበት የማያውቅበት ኮንዲሽን ካለ በሰርቪስ እጥረት ምክንያት እነዚያንን ችግሮችን የኤሌክትሪክ መኪናውን ቴምፕሬቸር በአንድ ጊዜ ሬዝ አድርገውት ኢቨን ወደ እሳት አደጋ ሊደርስበት የሚችልበት ኮንዲሽን አለ። ስለዚህ ያንን አቮይድ ላደርግ የምንችለው ሰርቪሱን በመጠበቅ ሶፍትዌር አፕዴቶችን መከታተል ነው። ወደ ሌላኛው ነጥብ ስንመጣ፣ ወደ ስድስተኛው ነጥብ የድራይቪንግ ኮንዲሽናችን ከመኪናችን ጋር በተግባባ መልኩ ነው መሆን ያለበት። ዋነኛው ነጥብ ምንድን ነው? መኪናችን የቴምፕሬቸር ዋርኒንግ ባበራ ሰዓት ወዲያው ጥግ ይዘን ቶ ማስደረግ ነው ያለብን። ማለት እየነዳው ጋራዥ እደርሳለሁ የሚባል ነገር ኤሌክትሪክ መኪና ላይ አይሰራም። ቴምፕሬቸር አበራ ማለት ስፔሻሊ፣ አንዳንድ ጊዜ ጓ ብለን ጉድጓድ ውስጥ ገብተን ስንወጣ ሊመቱ የሚችሉ ነገሮች አሉ። በዛች ሰዓት የባትሪ ቴምፕሬቸር ዋርኒንግ ከበራ መኪናችሁን አቁሙ፣ ቶ አስደረጋችሁ፣ ወደ ጋራዥ ውሰዱ። ኮዱ ክሊር ቢደረግላችሁ ይሻላል። የቶ ሀርብት ከፍሉ ይሻላል።